ስራሽን ስራ በጣም ነው ደስ የሚለኝ፣ አብራችሁ ስትሰሩ። ህይወትሽ ላይ የገጠመሽ ቻለ እንጂ የለ። አይዞሽ ቡዝዬ፣ አይዞሽ። እዚህ ጋር ስራ መሆንን እኮ ግልጽ አደርገሽው ነበር። እኛ አለን እንጂ ደደቦች፣ ጅሎች፣ ጅሎች አለን እኮ። እና ለማንኛውም ቡዝዬ አምልጦሻል። አንድ ዜጋ ደግሞ የቡታጀራ ልጅ መሆን ሰገጤነት ነው። ስድ ያሳደጋችሁ ሁሉ የቡታጀራ ልጅ አለመሆኔ በጣም ደስተኛ ነን። ብላ እንግዲህ እኔ ቤት ማለት ነው። አንቺ ልጅ እኮ ነፍስሽ አይማርም። የምሬን ነው የምልሽ ነፍስሽ አይማርም። እና ብዙ ጊዜ ነው እንደዚህ ምት ር ንሻላ ር ንሻላ እውነቱ እየተነገራችሁ አምናችሁ ተቀበሉ፣ ተባላችሁ አምናችሁ ተቀበሉ። በቃ እሺ፣ አዎ። እና ለማንኛውም እዚህ ጋር ያወጣሁት ለምንድን ነው ስራ መሆኑን የድሮ ፍቅር የነበረ የፍቅር ጥያቄ ጠይቀች የተባለበትን ቦታ እንትና ማናት ተሳስታውጥታው ነበረ እኮ የዛኔ ራሱ ማለት ነው ማናት እቺ ልዱ አረ አይደለም፣ እንዱ እንዱ እንትና አግባባችን ነው እሱ አግባባች ነው። እና ቡዝዬ እና ዛሬ ጤነኛ ነሽ ወይ ያላችሁ ልጆች አላችሁ። አረ እናንተ ዛሬ አመመኝ እኮ አመመኝ። እውነት ነው ምላችሁ። እናንተ ረገማችሁኝ እንዴ? እኔ እኮ የስደት እህታችሁ ነኝ። ሄር እንሻላ እንደውም ደዋ ልታደርጉልኝ ይገባችሁ። እንዲህ በጤና በደስታ በሰላም ወደ ሀገርሽ ግቢ ብላችሁ መርቁኝ እሺ። ነውር የሚባል ነገር አለ። እውነቴ ነው የምላችሁና ቢያመኝ እናንተ ናችሁ አዋጣችሁ የምታሳክሙኝ። ስለዚህ ገንዘባችሁ ከማስወጣባችሁ እደዋ አድርጉልኝ። እኔ ዛሬ አመመኝ። እናንተ ዛሬ ተለክፌ ነው እንደ ወይስ ሳክሬ ነው ግን ለማንኛውም እኔ የተናገርኩት ውድ ቤተሰቦቼ ልንገራችሁና ማለት ነው። አዎ እውነት እውነቱን ልንገራችሁና እኔ ይሄ ብዬ ልናገር የቻልኩት ጤነኛ አይደለሁም። አይደለም፣ ጤነኛ ነኝ። በጣም ጤነኛ ነኝ ከምትሉት ከምታስቡኝ በላይ ማለት ነው። እና ነገር ግን አብርሃም ይህ ቪዲዮ ሲሰሩ አብርሽም ይሁን ሩታም ያው ሴቶቹስ እነሱ ሕፃን ናቸው ወይ ራሳቸው አያስከብሩም ወይ አላቸው ማለት ነው። እኔ እንጃ እኔ እንጃ እኔ እንጃ እኔ እንጃ። እና አብርሃም ላይ ለምን ትፈርጃለሽ ካላችሁ ደግሞ የእኔ ቪዲዮ ወደ አብርሃም የምትልኩ ልጆች በሰላማችሁ ነው እንዴ? ሊንክ ለአብርሃም የምትልኩ በሰላም ነው በሰላም ነው ወይ አያውቀውም ብላችሁ ነው እንደ ሊንኬን ለአብርሃም ምትልኩለት ምን ያደርገው ነው የምትልኩለት? ምስኪን ነፈር በይ ተሰብስባችሁ ቁጭ በሉ። ብትልኩለት ባትልኩለትም ጥቅም የለውም። እሺ፣ አዎ። እና እኔ ደግሞ ልንገራችሁና ማለት ነው እዚህ ጋር የተናገርኩበትን ምክንያት ምንድን ነው? ለምንድን ነው የለፈለፍኩኝ ዛሬ ማለት ነው? ለምንድን ነው እብድ እብድ ያጫወተሽ አትሉኝም? እኔ ተናድጃለሁ፣ ተቃጠልኩ፣ ተናደድኩ። ለምንድን ነው ተቃጠልኩ? ለምንድን ነው ተናደድኩት? ሁሌ ጭቅጭቅና ንዝንዝ ይመጣል። እንዴ ሩታ ሄደች፣ ሩታ ወጣች፣ ሩታ ቡታ ጀራ ሄደች፣ ሩታ እናቷ ቤት ሄደች፣ ሩታ ክስቷ ቤት ሄደች። ሩታ እና አብርሽ ተለያዩ፣ ሩታ እና አብርሽ ለመለያየት ደረሱ፣ ሩታ እና አብርሽ ጫፍ ደረሱ። ሩታ እና እናንተ በትዳር እስከ መቼ ይነገዳል? በትዳር እስከ መቼ ይነገዳል? እኛ ስራሱ በጣም የምንሰለች አለን፣ እነሱን የሚወዱና የሚደግፉ አሉ። ስለዚህ ማወቅ አለባቸዋ የመርግርጋ ግርግዳ ለጭንቅላታቸው አጋጭተው ራሱ ደም በደም የሚሆኑ አሉ። የሚታመሙ እህቶች አሉ። የሚታመሙ ማለት ነው። አንዲቷ ታማ በዚያ አጋጣሚ ልንገራችሁና ማለት ነው። አንዲቷ ታማ አሁን ጉርብ ተከፍቶላታል። እሺ ታወጡላት አላችሁ ወይስ እነ አብርሃምን ያወጡላታል? ያወጡላታል ወይ አያወጡላትም? ስለዚህ እንደዚህ እንደዚህ አይነት ነገር እየተከሰተ ስለሆነ አብርሃምም ይሁን ሩታ የትኛውም አካል ማቆም አለበት እንደዚህ አይነት ነገር ምክንያቱም ከገንዘብ ክብር ይበልጣል አደለ ከገንዘብ በደንብ አድርጎ ክብር ይበልጣል ክብር ነው የሚበልጠው ወይስ ገንዘብ ራሳችሁ ማስተያየት ትችላላችሁ እኔ ክብሬን እፈልገዋለሁ ከገንዘብ ይልቅ የምሬ ነው የምላችሁ ክብሬ ዝቅ አድርጌ ቤተሰቦቼን ማሰደብ አልሰራም አብርሃም ቤተሰቦቹ ይሰደባለው አብርሃም አባት ራሱ ውሸታም ነው ይባላል ራሱ ውሸታም ነው እየተባለ ነው ያለው እሱ ወጣትነት ሊያጠቃው ይችላል እንደዚህ ስራ ሊሰራ ይችላል። አባት ምን ባደረገበት፣ ሽናት ምን ባደረገችበት። ብዙ ሰው ነው እየተነካካ ያለው። ሌላኛው ወጣቱ አካል ደግሞ አሁን እነ የልዱ፣ እነ ኤፍሬም፣ እነ ማናትች አሁን ቡዜ ምናምን እነሱ ያው ወጣቶች ናቸው። ዩቱብ እየሰሩ ነው። ሰርቶ ማግኘት ይፈልጋሉ። ስለዚህ በየትኛውም ሰው ላይ ክብር ዝቅ አድርጎ መስራት ማግኘት ይፈልጋሉ። አበቃ እና እኛ የሆነ ስህተት አድርገው ሲመጡ እያወቅን ዝም ማለት ተገቢ ነው ብላችሁ ታስባላችሁ? እናንተ ታስባላችሁ? በእናንተ ክብር ደግሞ የሆነ ነገር ቢደረግባችሁ እሺ ብላችሁ አሜን እልል ብላችሁ ነው የምትቀበሉት? እኔ አልቀበልም። እኔ ከአሁን በኋላ ይቅርታ አድርጉልኝና እኔ መጥፎ ነገር ይዘው ሲመጡ እቃወማቸዋለሁ። የምሬ ነው የምላችሁ፣ እቃወማቸዋለሁ። ምክንያቱም ከቲክቶክ ተወስዶ ጠቅላል ላ ኮሜንት ሩታ ናት የምትሰደበው። ጠቅላላ ዩቱብ ላይ የምትሰደበው ሩታ ናት። ለምን አመጣች? ለምን አሄደች? አንዳንዶቻችሁ ደግሞ የአብረሽ ደጋፊ የምትሉ የምትሰደቧላቸው ወላሂ፣ አብረሽን የምትደግፉት ከሆነ የምታከብሩት ከሆነ የእሱ ደህንነት የምትፈልጉት ከሆነ እሱ በእንደዚ ነገር እንዲወጣ በቆሻሻ ተግባር እንዲወጣ ከፈለጋችሁ፣ እንደዚ አይነት ዲራማ ምናምን የሆነ ነገር ሲሰራ መጥፎ መጥፎ ስራ ሲሰራ፣ አቁም፣ ይበቃል። ጥሩ ነገር ስራ፣ ከሚስትህ ጋር ጥሩ ጊዜ አሳልፍ፣ እንደዚህ ከእንደዚህ ለመቆሻሻ ስራ ውጡ ብላችሁ ምከሩት። ተግባባን አይደለ? አሁን ሊንኬ ትልኩታላችሁ። ዛሬ ራሱ ሊንክ ላካችሁለት። እሺ ምን አደረገው አብርሃም? ምን አደረገው? ለምሳሌ ሊንክ ስትልኩለት የዛሬው ቪዲዮ ስትልኩ ምን ላይ አድርገው አስባችሁ ነበረ? ለምሳሌ ዩቲዩብ ቻናል የተበላሸብን ዩቲዩብ ቻናላችን እሱ እንደሚያስተካክለው አታቁም። እኔ ጥፋቱን በደንብ አድርጌ ነው ምነግረው ለእናንተ ብዬ አይደለም ምነግረው፣ ለራሱ ብዬ ነው ምነግረው። ገባችሁ። በግል መስመር ይነገራቸዋል፣ አይሰሙም። ስለዚህ ግዴታ ሚዲያ ላይ ይነገራቸዋል። ሚዲያ ላይ ደግሞ አዎ የተወሰነ ብዙ ሰው ባይሰማንም የተወሰነ ሰው ይሰማናል። ስለዚህ በዛ ሰው ደግሞ እንሄድበታለን ማለቴ የተወሰነው ሰው እየተጠቀመበት ወይም ደግሞ አይ እንዲህ ነበረ ለካ እንዲህ ነው ብሎ ከራሱ እንዲቆጠብ እናደርገዋለን። የሚታመሙትን ደግሞ ላለመታመም መንስኤ እንሆናለን ማለት ነው። እውነቱን ስንናገር የሚታመሙትን አይታመሙም። አያችሁ አይደለ? ወይም ደግሞ እናንተ እነዚህ ተልከው ነው ተሰጥቷቸው ነው ተነግሯቸው ነው ብላችሁ እኮ መጠርጠር ራሱ ወይም ደግሞ ማሰብ ትችላላችሁ። ብቻ በፈለጋችሁት ሂዱበት እና አይመለከተኝም እና ለማንኛውም እኔ ዛሬ አመመኝ፣ እናንተ የምርዴ ነው ምላቸው አሞኛል እና የአመመኝ ደግሞ እናንተ ወንድማችሁን ያልመሰለኝ አዑዝ ቢላ እና አትራገሙ፣ አውነቴ ነው ብላቸው አትራገሙ። እና ሴቶቹ ምን ሆነው ነው? እኔ አላቅም፣ እኔ አላቅም። ግን ካሁን በኋላ ይሄንን አክል ለፍልፈናል፣ ይሄንን አክል አብርሃም ተናግረነዋል፣ ይሄንን አክል ደረጃ ተዳርሰናል። ስለዚህ ከተመልካች ጋር የሚሆን ከተመልካች በነገራችሁ ላይ ብዙም አይደለንም ነገር ግን ከአብርሃምም ጋር ብዙ ተናግረነዋል። ነገር ግን ከዚህ በኋላ ተከትላ የምትመጣ ሴት፣ ከዚህ በኋላ አብርሃም አፈቀርኩ ብላ የምትመጣ ሴት፣ ከዚህ በኋላ የአብርሃም ሚስት ነበርኩ፣ ገለመኔ ነበርኩ፣ ፍቅረኛ ነበርኩ ብላ የምትመጣ ሴት ውርድ ከራሴ። ከእናንተ ነው የማንወርደው ማለት ነው። እንዲሁም እዛ ሰባብረው እንድትጣሉ ነው የምናደርጋቸው። አይገርማቸው። ምክንያቱም ይኸው አሁን በየኮሜንት እየተሰደብን ስላለ እንዲ ጉታ ጀራ መሆን ሰገጤነት ነው። ወላይ ሰገጤነት አይደለም። በተለያዩ ሀገሮች ሰላም የሌለበት ሀገር ለምሳሌ ወደ ትግራይ ወደ ወሎ ወደ ሸዋን ሰሜን ሸዋ ነው። አዎ ይመስለኛል። እንደዛ ያሉ እህቶቻችን ራሱ ስደት ላይ ሆነው ወላ ቦታ ገዝተው ቡታጀራ ላይ የሚኖሩ አሉ። ቤት አሰርተው ምን መሰለ፣ ቤት አሰርተው የሚኖሩ ሴቶች አሉ። አያቸው አይደለም። ይሄ ሚዲያው ሌላ ነው። ቡታጀራ ምንነቱ፣ ንጽሕናው ሌላ ነው ማለት ነው። ምንም የምታውቁት ታሪክ የለም። ስለዚህ አሁን ራሱ መምጣት የሚፈልጉ ልጆች ሀገራቸው ሰላም ያልሆነ ልጆች አሉ፣ መምጣት የሚፈልጉ አሉ እና ገብተው ወደ የትኛውም ወደፈለጉበትን ገብተው እንዲያርፎ እንዳያርፏ አታድርጉ እና ጨዋ ነው። ቡታጀራነት ማለት ጨዋ ነው፣ የስራ ሰው ነው፣ ጉራጌም ነው። ነገር ግን እዚህ ሚዲያ ላይ በመጣው ነገር አይደለም መለካት የምትችሉት። ኦኬ እና ካስቀየምኳችሁ ይቅርታ፣ ካስቀየምኳችሁ ይቅርታ። እውነቴ ነው ምላችሁ። እናንተ አናሌ ነው ያዞራችሁ ዛሬ ማለት አናሌ ዞረ በራሱ ጊዜ ማለት ነው። እንደ ሰውነቴ ይበልሽ፣ እንዲያውም በወሰደሽ ነው የምትሉኝ። ያስተፈረላ አይባልም አይባልም የምሬ ነው የምላችሁ። እና ብቻ ስህተት ሲሰሩ ከዚህ በኋላ ሴትም ተከትላ ብመጣ አለቃትም አብርሃም እተወዋለሁ፣ የምር እተወዋለሁ። እና ሴትዋ ነው መቀጠቅጣት ጥፋት ካለባት ሩታይም እናገራታለሁ። ለማንኛውም አትራገሙ፣ እሺ? አትራገሙ። አመት በዓላችንም በሰላም ያደርሳል። ሰላሙንውልኝ ለማንኛውም